ጤና ይስጥልን የተወደዳችሁ ተመልካቾች፣ እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አንባቸው አብሬያችሁ ቆያለሁ። በቅድሚያም በወልዲያ ከተማ እየተሰሩ ያሉ የመሰረተ ልማት ስራዎች የከተማዋን ገጽታ ለመቀየርና ለኢንቨስትመንት ምቹ ለማድረግ ከፍተኛ ሚና እንዳላቸው ተገለጸ። ፕሮጀክቶቹ በተያዘላቸው ጊዜ ለማጠናቀቅ እየተሰራ መሆኑንም ከተማ አስተዳደሩ አስታውቋል። ካሳውን ኃይለ ሚካኤል ተጨማሪ ዘገባ አለው። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው በወልዲያ ከተማ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። በከተማው እየተሰሩ ያሉ ሰው ተኮር የልማት ስራዎች ከተማውን በሁሉም መስክ ተመራጭ የሚያደርጋት መሆኑን የገለጹት፣ የመንግስት የልማት አቅጣጫ የሆነው የኮሪደር ልማት በጥሩ አፈጻጸም ላይ መሆኑን በጉብኝታቸው መታዘባቸውን ነግረውናል። የተጀመረው የኮሪደር ልማት ኢኒሽቲቭ በልዩ ትኩረት ተሰጥቶት ማህበረሰቡ ተባባሪ ሆኖ ከተሞችን ማራኪ ውብ እና ለቱሪዝም እና ለኢንቨስትመንት ሳቢ ለማድረግ እየተሰራ ያለው ስራ በጣም ይበል የሚያሰኝ የሚያበረታታ ከሌሎች ከተሞች የማይተናነስ መሆኑን ተመልክተናል። ከዚህም ባሻገር በከተማው የመንገድ ችግር የነበረ መሆኑ ይታወቃል። ለዚህም 7.5 ኪሎ ሜትር ማሳለጫ የሚሆን የቀለበት መንገድ እየተሰራ ነው። የኑሮ ድነትን ለማርገብ የሚሰሩት የገበያ ማዕከላት ግንባታ በፍጥነት እየተሰራ እንደሆነ መታዘባቸውን የገለጹት ዶክተር ማማሩ ሁለንተና ያቅሙ የጎለበተ ወጣት ለመፍጠር ያለመ ሁለገብ የህዝብ ቤተመጽሐፍት ግንባታም አበረታች ነው ብለዋል። የመሐመድ ሁሴን አላላሙዲ ስታዲየም የካፍ ስታንዳርድ እንዲኖረው የሚደረግ እየተደረገ ያለው የመሰረተ ልማት ማሟል ስራ በዚሁ በእጅጉ የሚያስመሰግን አስተዳደሩን ሲሆን ሌሎች ከዚህ ጋር ተያይዞ በአብዛኛው ከተሞች በልዩ ሁኔታ ያልተለመደ ነገር ግን ከተማው ትኩረት ተሰጥቶት እየሰራ ያለ ወጣቶች የማንበብ ክሎታቸው ዳብሮ የእውቀት እንዲኖራቸው በማድረግ ምክንያታዊ ወጣት ለመፍጠር እውቀት ያለው ወጣት ለመፍጠር ለስራድ ፈጠራ ሊያመች በሚችል መንገድ ሰው እውቀት እንዲሸምት ሊያደርግ የሚችል ስለሆነ የእውቀት ሀብ ሆኖ እንዲያገለግል እየተሰራ ያለ ላይብራሪ ያየ ነው። ይህም በጥሩ ሁኔታ ነው እየተመለከት ነው። ከተማ አስተዳደሩ የሚሰራቸው ሰው ተኮሬ ልማት ስራዎች ከተማዋን ተመራጭ እንደሚያደርጋትም ዶክተር ማማሩ ገልጸዋል። ሰው ተኮሬ የሆኑ ፕሮግራሞች አሉ እዚህ በተለይ የህፃናት ማቆያ በየተቋማቱ እንዲሰሩ የተቀመጡ አቅጣጫ ተይዞ እየተሰራ መሆኑን አይተናል። በአጠቃላይ እንቅስቃሴው ጥሩ ነው፣ ሰላማዊ ከተማ ነው ያለው ከተማ አስተዳደሩ። በተለይ የከተማ መሰረተ ልማት ለዜጎች ምቹ የሆነ ከተማ፣ ጤናማ የሆነ ከተማ ለቱሪዝም ለኢንቨስትመንትም ሳቢና ማራኪ ለማድረግ እየሄደበት ያለበት እርቀት በጣም ጅምሩ እጅግ የሚያስመሰግንና አሁንም በጀመረው አግባብ ከቀጠለ ወልዲያ በልማት ጎዳና፣ እንዲሁም የጀመርነው ብልጽግና ማሳካት የምትችል ከተማ መሆኗን ተገንዝበናል። የክልሉ መንግስት ስለዚህ ልዩ ድጋፍ ያደርጋል። በተለያየ ጊዜ የክልል አመራር መጥተው ያዩትና የመሰከሩት ይሄ ነው። ድጋፎችንም በተለያየ እናደርጋለን ማለት ነው። ፕሮጀክቶቹ ቀጣይነት አላቸው ያሉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ በአጭር ጊዜ የሚጠናቀቁ ፕሮጀክቶች መኖራቸውንም አስረድተዋል። ከተማ ውስጥ የተጀመሩት ፕሮጀክቶችን በተመለከተ አንዳንዶቹ የረዥም ጊዜ እቅድ ያላቸው ፕሮጀክቶች ናቸው። ዋናው የሚፈለገው በተያዘላቸው ስኬጁል መሰረት እየሄዱ ነው ወይ የሚለው ነው። ይህንን በየጊዜው ክትትል እያደረግ ነው። በጥሩ አፈጻጸም ላይ የሚገኙ ናቸው። ከተማዋ ብዙ ልማት እንደሚፈልጉ ነው። አብዛኛው ፕሮጀክቱ ቀጣይነት ያለው ነው። አብዛኞቹ ፕሮጀክቱ ግን መጋቢት 30 እስከሚያዚያ 30 ባለው እንዲያልቁ ሌት ተቀን እየሰራን በቂ ክትትል እያደረግን ያለንበት ሁኔታ ነው ያለው። ህብረተሰቡ ድጋፍን በተመለከተ ልማቱ ላይ በጣም በጎ የሆነ አውንታዊ ምላሽ ነው ያለው። በጣም ደስተኛ ነው፣ ተባባሪ ነው። እንደምታዩት በተግባርም እዚህ ሲፈርስ የሚቀጥለው ሳይጠየቅ እያፈረሰ ልማቱን በቀናነት እያየ ያለበት ሁኔታ ነው ያለው። ነገር ግን ከዚህ በላይ ይፈልጋል። በንጹህ መጠጥ ውሃ እጥረት መቸገራቸውን በደሴ ከተማ የጀሚ አካባቢ ነዋሪዎች ተናገሩ። የነዋሪዎቹ ቅሬታ ተገቢ መሆኑን የገለጸው የደሴ ከተማ ውሃና ፍሳሽ አገልግሎት ችግሩን ለመቅረፍ እየሰራ መሆኑን አስታውቋል። ከድር አሊ በደሴ ከተማ አራዳ ክፍለ ከተማ መንበረ ፀሐይ ቀበሌ የጀሚ አካባቢ ነዋሪዎች በንጹህ መጠጥ ውሃ እጦት መቸገራቸውን ለአሚኮ ቅሬታ አቅርበዋል። አቢያችንም ቦታው ድረስ በመሄድ የነዋሪዎችን ችግር ተመልክቷል። ነዋሪዎቹ በፈረቃም ቢሆን ውሃ እያገኙ ባለመሆኑ ለተጨማሪ ወጪና ለእንግልት መዳረጋቸውን ይገልጻሉ። ቆጣሪ ተሰተን ውሃ እንዴት እናጣለን? እንደገና ቆጣሪ የሚቆጠር ይመጣል፣ ብርም እንከፍላለን፣ እየከፈልን ውሃ እናገኝም። ይኸው ባህያ እንቀድ ያለን ሀያ ብር አንድ ጀሪካን ነው የምንቀደው። በባጃጅ ልብስ የምናጥ እዛ ወንዝ ሂደን ነው በቃ። እንዲህ ያለ ችግር፣ ከባድ ችግር ነው የደረሰብን። ጀሜ ላይ ውሃን በተመለከተ ችግራችንን ለማለት እንኳን የመጣችው እናመሰግናለን። ቅድሚያ እንግዲህ ውሃውን የምንጠቀመውን ውሃ እያችሁት በጀሜ ላይ ያለው ውሃ በእውነት በረመዳን ሰዓት ላይ ይኸው አመታችን ውሃ ታየ። በቃ ለሊት ዘጠኝ ሰዓት ነበርም ድረስን ቁጭ እንላለን የለችም አመጣም በቃ እውነት ውሃ ልማት እኔ እንጃ ግን ውሃ አይደለም። ደሴ ላይ የውሃ ማማ ይባላል ደሴ ላይ ከአመት ወደ ዚ አግኝተን አቅም ሲኖር እናስቀዳለን። እንዲህም ሲል ደግሞ በወገባችን ተሸክመን የምንቀዳበት ሰዓት አለ እና ውሃ በጣም ነው የተቸገሩ እኛ ምክንያቱ አልገባንም። ግን እንደዛውም ሆኖ ደግሞ የቆጣሪ ምን ከፍላለን ነው ላንድ ጀሪካን 20 ብር ምን ከፍላለን ደግሞ ትንሽ እልፍ ካለ 25 ብር ምን ከፍላለን እንደ ቦታዋ ማለት ነው ትንሽ በሜትር ልዩነት 20 ብር 25 ብር ያስከፍሉናል። ችግራቸውን በተደጋጋሚ ቢያቀርቡም መፍትሄ እንዳላገኙ ነው ኗሪዎቹ የገለጹት። አሚኮም የጀሜ ኗዋሪዎችን ቅሬታ በመያዝ የደሴ ከተማ ንጹህ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ወርቋሞኝን ጠይቋል። ስራ አስኪያጁም የችግሩን ምክንያት አስረድተዋል። ጀሜ ለማድረስ ውሃ ከገራዶ መምጣት አለበት። ከገራዶ መጥቶ አይጠየፍ ገብቶ ተመልሶ እንደገና በአራዳ ፓምፓችን ተገፍቶ ወደ ጀም መንገሻ ጎራ የሚባል ጋን ገብቶ ከዛ በኋላ በግራቪቲ ነው የምንሰጠው። ፓምፑ የመግፋት አቅሙ በጣም ውስን በመሆኑ ካይጠየፍ የሚገባለት ከገራዶ የሚመጣ ውሃ አነስተኛ በመሆኑ በሁለት መንገድ ነው፣ አንዱ ከወጤ ጉድጓድ ይገባል፣ አንደኛው ደግሞ ከገራዶ ከሚመጣው ካይጠየፍ ጋን ተነስቶ የሚገባለት ውሃ ስለሆነ ዛ የሚደረገው ፓምፕ የሚደረግለት በእነዚህ ምክንያት ሶስት አራት ጊዜ ስትገፋ ከመብራት መቆራረጡን ጋር ተጨምሮበት የኛም የራሱ ጥረቱ ኑሮበት እዛ አካባቢ ጥረት አለብን። ከፍተኛ ጥረት ነው ያለብን። ትክክል ነው ማህበረሰቡ የሚያነሰው። ከዛ ባሻገር ፍትሃዊ ለማድረግም ቶፖግራፊ በራሱ ቻሌንጅ ነው። እዛ አካባቢ ተንደርድሮ ውሃው ሄደው ዝቅተኛ ቦታዎች ናቸው። የነዋሪዎችን የንጹህ መጠጥ ውሃ ችግር ለመፍታትም የውሃ ፓምፕ አቅምን ማሳደግና የተለያዩ ስራዎች እንደሚሰሩም ስራ አስኪያጁ ጠቁመዋል። ምናልባት አራዳ ላይ የምንገጥመው ፓምፕ ከዚህ በኋላ ከሁለት ወር በላይ ይፈጃል ብዬ አልጠብቅም። ምክንያቱም ውላችን ሁለት ወር ስለሆነ እስከ መያዝያ ድረስ ባለው ሂደት ውስጥ እኛ ፓምፑን እንገጥማለን። ከዛ ባሻገር ገራዶ ላይ የምንሰራው የምንሰራውም ኤሌክትሮ መካኒካሉ ብዙ ላይ ቆይብኝ እንችላል በሁለት ወር ውስጥ ልናጠናቀቀው እንችላለን። እሱም እስከ መያዝያ መጨረሻ። የመስመር ዝጋታው ግን የተወሰነ እሱ ቻሌንጅ ሊያደረግ የሚችል ነገር እንዳለ የተረዳኑ ነገር አለ። ጨረታው ገና በእንትን ላይ ስለሆነ የዚኛው የጂፒ ፓይፕ በዚህ በጀት አመት ችግሮቹን ማቃለል አለብን ብለን እየሰራን ያለ ነው። እንደ ከተማም ጭምር በመልክዓ ምድር ምክንያት በርካታ ቦታዎች የውሃ እጥረት አለባቸው ያሉት ስራ አስኪያጁ ጽህፈት ቤታቸው በራሱ አቅምና ከአጋር አካላት ጋር በመተባበር የውሃ ጥረቱን ለማቃለል እየሰራ እንደሚገኝም ገልጸዋል። ከተማችን ውስጥ እንግዲህ እንደሚታወቀው በአቀማመጡ ሂደት አስቸጋሪ በመሆኑ ስርጭቱንም በዛ ልክ ፍትሃዊ የማያደርግበት ሁኔታ አለ። ከዚህ ጋር ተያይዞ በርካታ ቦታዎች ጀሜ ብቻ ሳይሆን ገራዶ መጨረሻ የትመዳን ለሚባለው አካባቢ ወደ ወሎ ዩኒቨርሲቲ አካባቢ በተለይ ከከተማው ዙሪያ ባሉ ቦርደር ቦርደር አካባቢ ያለው ማህበረሰባችን ጥረት አለብን። እንግዲህ እሱን ለመፍታት የተለያዩ አማራጮችን እየተጠቀምን ያለንበት ሂደት ነው ያለው። ሁሉንም በአንድ ጊዜ መፍታት የማይቻል በመሆኑ ያው አሁንም እየሰራ እንገኛለን። የደሴ ከተማ የንጹህ መጠጥ ውሃ አቅርቦት 47 ከመቶ መሆኑን ከጽህፈት ቤቱ ያገኘነው መረጃ ያመለክታል። የመካንነት ችግር በሆርሞን አለመመጣጠንና በሌሎች ምክንያቶች ሊከሰት የሚችል ቢሆንም በሕክምና ማስተካከል እንደሚቻል የጤና ባለሙያዎች ይናገራሉ። መካንነትና መንስኤዎቹ እንዲሁም ሕክምናውን በተመለከተ ባልደረባችን ህይወት አስመማው በኢትዮጵያ ቤተሰብ መምሪያ የደሴ ማዕከል የድንገተኛ ቀዶ ጥገና የማህፀንና ጽንሰ ሐኪም ጋር ቆይታ አድርጋለች አብረን በዓለማችን ላይ በግምት ከ10 እስከ 15 በመቶ የሚሆኑ ጥንዶች ለመካንነት ችግር ተጋላጭ መሆናቸውን ጥናቶች አመላክታሉ። ጥንዶች አለምንም ተአቅበው ወይም ደግሞ የወሊድ መከላከያ ቢያንስ ለአንድ ዓመት ሩካቤ ከፈጸሙ በኋላ መጸነስ ካልቻሉ መካንነት ሊሆን ይችላል። መካንነት በሴትም ሆነ በወንድ ላይ ሊከሰት እንደሚችልም የጤና ባለሙያዎች ይናገራሉ። በኢትዮጵያ ቤተሰብ መምሪያ ደሴ ማዕከል የድንገተኛ ቀዶ ጥገናና የማህፀንና ጽንስ ሐኪም ዶክተር ደሳለጌታነህ ችግሩ ሲያጋጥም ወደ ህክምና ተቋም በመሄድ ተገቢውን ምርመራ ማድረግ እንደሚያስፈልግ ይመክራሉ። በወንድም ላይ በሴትም ላይ የመከሰት እድል አላቸው። ማርገዝ መቻል በተፈጥሯዊ ኮምፕሌክስ የሆነ ፕሮሰስ ነው። የሆርሞን አካላዊ የሆነ ጤንነትን የሆርሞን ጤንነትን የሚጠይቅ ነው ማለት ነው። በሕክምና ሲመጡ አደጋ ካላቸው ወይም በአደጋ ምክንያት በኦፕሬሽን በሰርጀሪ ምክንያት ወይንም ደግሞ በሌላ የአባለዘር በሽታ ካሁን በፊት ከነበራቸው የወንዷም የሴቱም የዘር ፍሬ ማስተላለፊያ ቱባቸው የመጥበብ ወይም የመዘጋት እድሎች ሊኖሩ ይችላሉ። የሆርሞን አለመመጣጠን ሰውነታቸው ውስጥ ሊኖር ይችላል እና እዚሁ መመርመር ያለባቸው ሁለቱም ናቸው። የመካንነት ችግር ከአሁን በፊት ወልዳ የምታቅም ወልደው ማያቁትንም እኩል ሊያጠቃ ይችላል። የመካንነት ሕክምና የተለያየ ሂደትና ደረጃ አለው ያሉት ባለሙያው የሕክምና ሂደትን በአግባቡ መከታተል እንደሚያስፈልግም አስረድተዋል። ኢንፈርቲሊቲ ሕክምና አንዳንዶቹ በመድኃኒት ይስተካከላሉ፣ አንዳንዶቹ በቀዶ ሕክምና አንዳንዶቹ ደግሞ ውስብስብ የሆኑ ቴክኖሎጂዎችን ሊጠቀም ይችላሉ፣ ሬል የሆኑት። ስለዚህ እዚህ የምናደርገው ሲመጡ የመጀመሪያው ሙሉ የሆነ የህክምና ታሪካቸው ይታያል። በህክምና ታሪካቸው በኢንፌክሽን ወይም በአባላዘር በሽታ በሌላ ምክንያት የመጣ ከሆነ እሱ እንደየምርመራቸው ታይቶ ህክምና ይደረጋል ማለት ነው። ከሆርሞን አለመመጣጠን መዛባት፣ በሰውነት ውስጥ የቫይታሚኖች እጥረት፣ እንዲህ እንዲህ አይነት ነገሮች የሚከሰት ከሆነ እንደዚሁ እነሱን በማስተካከል ልጅ እንዲያገኙ ማድረግ ይቻላል። ማለት ከማህፀን ቱቦ ወይንም ደግሞ ከወንዱ የዘር ቱቦ የዘር ፈሳሽ ማስተላለፊያ ቱቦ ጥበት ወይም መዘጋት ጋር የሚያያዙ ነገሮች ካሉት እንደዚህ የቀዶ ሕክምና ወደሚያገኙበት ቦታ ማስተላለፍ ድረስ የሚደርስ ሕክምና ማግኘት ይችላሉ። ማለት ሌሎች ተጨማሪ ምርመራዎች በሚያስፈልግ ጊዜ ወዳሉት ቦታዎች በማስተላለፍ ሕክምናውን እንዲያገኙ እናደርጋለን ማለት ነው። የመካንነት ችግርን ለሴቶች የመስጠት ማህበራዊ ችግር መኖሩን የገለጹት ዶክተር ደሳለ ጌታነህ ይህንን የአመለካከት ክፍተት በምክር አገልግሎት ለመቅረፍ እየተሞከረ መሆኑን ገልጸዋል። መውለድ አለመቻለን በአብዛኛው ለሴቷ የመስጠት ችግር አለ። እነዚህ ለመጀመሪያው ለምርመራ ሲመጡ ብቻ ሳይሆን እዚህም በቀጠሮ ወንዶች አይመጡልንም። ባልሽ ይምጣ ሲባል ብዙዎቹን የወልጅ አለው ምናምን ይላል። እንግዲህ የምንሰጠው ህክምና በህክምናው የመውለድ አለመቻልን መቅረፍ ብቻም ሳይሆን የምክር አገልግሎት ማድረግ ይጠይቃል። ሰዎቹ ምክንያቱን መረዳት። ስለዚህ ልጅ መውለድ በአንድ ሰው ፍላጎት የሚመጣ አይደለም። የባልና የሚስት ወይም የወንድና የሴት ጥምር ግንኙነቶች ናቸው። ሴቷ ከመጣች በኋላ የምክር አገልግሎት ምርመራውን ጨምሮ ምክንያቶቹን መለየት ያስፈልጋል ማለት ነው። ስለዚህ የምናደርገው አንዱ የምንሰጠው ሕክምና ይሄ ነው ካውንስሊንግ፣ ወይም የምክር አገልግሎት ትልቁን ድርሻ ይይዛል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ ጤና ይስጥልን።